በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክምን ስንክሳር ዘወርኃ ጥቅምት ሃያ ሶስት አንድ አምላክ በመሆን በአብ ወልድ ወመንፈስ ቅዱስ ጥቅምት ሃያ ሶስት በዚች ቀን ለአባቶች ሊቃነ ጳጳሳት ሃምሳ ሁለተኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ዮሴፍ አረፈ። ይህም አባት ከመኑፍ አገር ከታላላቆች ተወላጆች ወገን ነው። ወላጆቹም ብዙ ገንዘብ ያላቸው ነበሩ። ታናሽም ሆኖ ሳለ አባቱና እናቱን ትተውት ሲሞቱ ድሃ አደግ ሆነ። አንድ እግዚአብሔርንም የሚወድ ሰው አሳደገው። አድጎ በጎለመሰ ጊዜ የወላጆቹን ገንዘብ ሁሉንም ወስዶ ለድሆችና ለምስኪኖች መጸወተ። ከዚህም በኋላ ወደ አስቀጢስ ገዳም መጥቶ ከአንድ ጻድቅ ሽማግሌ ሰው አባት ዘንድ መነኮሰ። በበጎ ገድል ሁሉ እየተጋደለ ኖረ። ዳግማዊ አባ ማርቆስም ሊቀ ጵጵስና በተሾመ ጊዜ የዚህን አባ ዮሴፍን በጎ ጠባዩንና የትሩፋቱን ዜና ሰምተው መልእክተኞችን ልኮ ወደ እርሱ አስመጣው፣ በቤቱ አኖረው። ከብዙ ወራትም በኋላ አባ ዮሴፍ ሊቀ ጳጳሳቱን አባ ማርቆስን ወደ አስቀጥስ ገዳም እሄድ ዘንድ ተወይ ብሎ ለመነው። ያን ጊዜም ቅስና ሾሞ አሰናበተው። ሊቀ ጳጳሳት አባ ሲምዖንም እስካረፈ ድረስ በዚያ በአስቀጥስ ገዳም ኖረ። ከዚያ በኋላ የግብፅ ሀገር ያለ ሊቀ ጳጳሳት ብዙ ወራት ኖረች። ያለ ከዚህ በኋላ የግብፅ አገር ያለ ሊቀ ጳጳሳት ብዙ ወራት ኖረች። ከዚህም በኋላ ኤጲስቆጶሳቱ መማለጃ ስለተቀበሉ ከአንድ ሚስቱ ከሞተችበትና ማስብ ከሆነ ጻፊ ጋር ሊቀ ቅስና ይሾሙት ዘንድ ተስማሙ። እኩለቶቹ ግን ተቃወሟቸው፣ እንዲህም አሏቸው የአባቶቻችን ቀኖና መማለጃ የሚቀበለውን ሁሉ ወይም ስለ ክነት ሹመት መማለጃ የሚሰጠውን ያወግዛል የልቅንም። ይህ ሰው ሚስት አግብቷል እንዴት ሊሾም ይችላል? በወንጌላዊ ማርቆስ ወንበር ላይ የሚሾም ንጹህ ድንግል ነውና። ይህንም ባሏቸው ጊዜ ፈሩ፣ ተመልሰው ተስማሙ። ለዚህች ለከበረች ሹመት የሚሻለውን ይገልጽላቸው ዘንድ ክብር ይግባውና ወደ ጌታችን በአንድ ምክር ሆነው ጸለዩ። እግዚአብሔርም ሰምቷቸው ለዚያች የከበረች ሹመት የሚሻል አባ ዮሴፍ እንደሆነ አሳሰባቸው። ከዚህ በኋላ አባ ዮሴፍን ያመጡት ዘንድ ወደ አስቀጥስ ገዳም መልእክተኞቹን ላከ። መልእክተኞቹም ይህን አባት ዮሴፍን የመረትከው ከሆነ መልእክትን ትገልጠልን ዘንድ አቤቱ እንለምናለን፣ የቤቱም ደጃፍ ክፍት ሆኖ ካገኘን ታገኘን ምልክት ይሆንልን ብለው ወደ እግዚአብሔር ለመኑ። በደረሱም ጊዜ አንዱ መኖክስ እየሸኘ የበዓቱ ደጃፍ ክት ሆኖ አባ ዮሴፍን አገኙት። ባያቸውም ጊዜ መንፈሳዊ ሰለምታ በመስጠት እጅ ነሳቸውና በደስታ ተቀብሎ ወደ በዓቱ አስገባቸው። በዚያንም ጊዜ ለአባ ዮሴፍ ሊቀ ጵጵስና ይገባዋል፣ ይገባዋል፣ ይገባዋል እያሉ ይዘው አሰሩት። እርሱ ግን እኔ ብዙ ኃጢአትን ሰርቻለሁና የከበረ ሹመት አይገባኝም እያለ ይጮህ ነበር። እነርሱም ወደ እስክንድርያ ከተማ ወስደው ሊቀ ጵጵስና ሾሙት እንጂ ምንም ምክንያት አልተቀበሉትም። በወንጌላዊ ማርቆስ ወንበር በተቀመጠ ጊዜ ለአብያተ ክርስቲያን እጅግ የሚያስብ ሆነ። ለእርሱ የሆነውን የግብሩን ገቢ ወስዶ ምድሮችን በመግዛት ለአብያተ ክርስቲያን መተዳደሪያ ሊሆኑ ጉልበቶች እያደርጋቸው ነበረና አዘውትረውም ሕዝቡን የሚያስተምራቸው ሆነ። በምንም በምል ለእያንዳንዱ ቸለል አይልም። ነገር ግን ሴጣን ስለቀናበት ያለ ሐዘን አልተውም። ይህን እንዲህ ነው። በምስር አገር የተሾመ ሁለት ኤጲስቆጶሳት በሕዝቡ ላይ ክፉ ነገር በማድረግ የማይገባ ሥራ አስጨነቋቸው። እርሱ በርኅራኄና በፍቅር መንጎቻቸውን እንዲጠብቁ አዘዛቸው፣ ለመናቸው። እነርሱ ግን ሰምተው ከክፋታቸው አልተመለሱም። በሕዝቡም ላይ ችግርን ባበዙ ጊዜ ህዝቡ ሁሉም በጠቅላላ ወደ ሊቀ ጳጳሳት አባ ዮሴፍ መጡ። በፊቱም እንዲህ ብለው ጮሁ፣ እልህን ኤጲስ ቆጶሳት ከላያችን ካላነሰናቸው እኛ ወደ ሌላ ሃይማኖት እንገባለን። አባ ዮሴፍም በመካከላቸው ሰላምን ለማድረግ ብዙ ትግልም ታገለ ግን አልተቻለውም። ከዚህ በኋላ በግብፅ ሀገር ያሉትን ኤጲስቆጶሳት ለጉባኤ ሰበሰባቸውና ስለ እሊህ ሁለት ኤጲስቆጶሳት ነገራቸው። አሁንም ከመንጋዎቻቸው ጋር ሊያስታርቅ ሽቶ እሊህን ኤጲስቆጶሳት ወደ ጉባኤው አስቀረባቸው። እነርሱ ግን የጉባኤውን የእርሱንም ቃል አልተቀበሉም። ስለዚህ ያ ጉባኤ ከሹመታቸው ሻራቸው። እነርሱም ወደ ግብፅ ንጉሥ ሄደው በሊቀ ጳጳሳት አባ ዮሴፍ ላይ በሐሰት ነገር ሰሩበት። ሊቀ ጳጳሳት አባ ዮሴፍንም ያመጡት ዘንድ ንጉሡ ወንድሙን ከጭፍራው ጋር ላከ። የንጉሡም ወንድም ወደ ሊቀ ጳጳሳቱ በደረሰ ጊዜ ተበሳጨ። ሊገለውም ወዶ ሰይፉን መዞ ሊቀ ጳጳሳቱን ልመታው ሊመታው ሰነዘረበት፣ ግን እጁ ወደ ሌላ አዘን ብሎ ምሰሶ መትቶ ሰይፉ ተሰበረ። እጅግም ተቆጥቶ ሌላ ሰይፍም መዝዞ በመላ ኃይሉ መታው። ያን ጊዜም ሰይፉ ከአንገቱ ወደ ወገቡ ተመልሶ ልብሱንና ቅናቱን ብቻ ቆረጠ። የንጉሡም ወንድም ከክፋት ንጹሕ እንደሆነ ስለዚህ አምላካዊት ኃይል እንደምትጠብቀው አሰበ አስተዋለ። ወደ ንጉሥም በክብር አደረሰው ወንድሙ ስለሆነ። ንጉሡም በርሱ በልቅ ጳጳሳቱ ላይ የሆነውን ሁሉ ነገረው። ንጉሡም ፈራው አከበረው ከዚህ በኋላ ስለ ከሰሱት ስለ ሁለቱ ኤጲስ ቆጶሳት ጠየቀው እርሱም ስለ ክፉ ሥራቸው በጉባኤ እንደተሻሩ እውነቱን ለንጉሡ አስረዳው ያን ጊዜ ሐሰተኞች እንደሆኑ ንጉሥ አወቀ ይገድላቸውም ዘንድ አዘዘ ሊቀ ጳጳሳት አባ ዮሴፍም ንጉሡን እንዲህ ብሎ ማለደው ጌታችን በክፉ ፈንታ በጎ እንድናደርግ እኛን አዞናልና ስለ እግዚአብሔር ብለህ ይህን ማራቸው እንጂ አትግደላቸው። ንጉሥም ስለ የዋህነቱ አደነቀ፣ ልመናውንም ተቀብሎ ማረለት። ከዚህ በኋላ በሹማምንትና በኤጲስ ቆጶሳቱ ሁሉ ላይ የፈለገውን ያደርግ ዘንድ ቢፈልግ እንዲሾም ወይም እንዲሽር፣ የሚቃወመውም እንዳይኖር ደብዳቤ በመጻፍ ሥልጣንን ሰጠው። የዚህም አባት ዘመን የኢትዮጵያ ንጉሥ ወደዚህ አባት ወደ ሊቀ ጳጳሳት አባ ዮሴፍ እንዲህ ብሎ መልእክትን ላከ። ለወንጌላዊ ማርቆስ ወንበርና በላዩ ለመቀመጥ ለተገባው ቅድስና እጅ መንሳት እጅ ይነሳለሁ በነና በመንግሥቴ ላይ በመላው ወገኖች በኢትዮጵያ ሰዎች ላይ ይቅርታ እንድታደርግልና አባታችን አባ ዮሐንስን እንድትልክልን እንለምናሃለን ከሀገራችን ሰዎች ከእውነት መንገድ የወጡና የሳቱ ጳጳሳችንን አባ ዮሐንስን እኔ ሳልኖርና ሳላውቅ አባረውታልና፣ ስለዚህም በሀገራችን ቸነፈርና ድርቅ ሆኖ ከሰዎችም ከእንስሶችም ብዙዎች አለቁ። አሁንም አባቴ ሆይ ስንፍናችንን ይቅርበል፣ መሐሪና ይቅርባይ ወደሆነ እግዚአብሔር ፈጽሞ ይማልልን እንድን ዘንድ በከበረች ጸሎቱ ከዚህ መከራ እንድን ዘንድ አባታችን አባ ዮሐንስ ይላክልን። አባቴ ሆይ፣ የተባረረበትን ምክንያት እኔ አስረዳሃለሁ። እኔ ልጅህ ከአባቴ ከጳጳስ አባ ዮሐንስ ቡራኬ ተቀብዬ እርሱም ከሰራዊቴ ጋር በፍቅር አሰናብቶኝ ወደ ጦር ሜዳ ሄዶ ከጦር ሜዳም በተመለስኩ ጊዜ አባቴን አባ ዮሐንስ ጳጳሱን አጣሁት። ስለ እርሱም በጠየቁት ጊዜ በቀድሞ ዘመን ዮሐንስ አፈወርቅን ንግሥት አውዶክሲያ እንዳሳደደችው በክፎች ሰዎች ምክር ንግሥቲቱ ምስቴ ማሳደዷን የቀኖናውንና የቀኖናውንም ትእዛዝ በመተላለፍ በፍቃዳቸው ሌላ ጳጳስ እንደሾሙ ነገሩኝ። እርሱ አባ ዮሐንስም ከኢትዮጵያ ባሳደዱት ጊዜ ወደ አስቀጢስ በመሄድ አስቀድሞ በመነኮሰባት በአባ ሙሴ ጸልም ገዳም በዚያ ተቀመጠ። የኢትዮጵያ ንጉሥ መልእክትም መልእክትም ወደ ሊቀ ጳጳሳቱ አባ ዮሴፍ ደረሰች ጊዜ አነበባት ስለ ኢትዮጵያ ንጉሥ የሃይማኖት ጽናት እጅግ ደስ አለው። ፈጥኖም ወደ አስቀጢስ ገዳም መልእክተኞቹን ልኮ አባ ዮሐንስም ወደ እርሱ አስመጥቶ አረጋጋው አጽናናው። ከዚያ በኋላ ከደጋጎች ሰዎች ጋር ወደ ኢትዮጵያ ሀገር ላከው። አባ ዮሐንስም ወደ ኢትዮጵያ ሀገር በደረሰ ጊዜ ቸነፈር ተወገደ፣ ዝናብም ዘነበ። ንጉሥና መላ የኢትዮጵያ ሰዎች ደስ ብሏቸው የእግዚአብሔርን አመሰገኑት። ይህም ሊቀ ጳጳሳት አባ ዮሴፍ መናፍቃንን የሚገሥጻቸው ሆነ። ሕዝቡንም ከአባቶቻቸው በተቀበሏት በቀናች ሃይማኖት እንዲጸኑ አስተማራቸው። ከቅዱሳት መጻሕፍትም ለእርሱም ስውር የሆነው ተርጉሞ ያስረዳቸዋል ያስገነዝባቸዋልም። በትምህርቱና በጸሎቱ እንዲህ ጠበቃቸው። ጌታችንም በእጆቹ ብዙዎች ታምራትን አደረገ። የአማረች ገድሉንም ፈጽሞ እግዚአብሔርንም አገልግሎ በሰላም በፍቅር አረፈ። መላ የሕይወቱም ዘመን ባ8ንት 78 ነው። ከምንኩስና በፊት 20 አመት፣ በምንኩስና ተጋድሎ 39 አመት፣ በሊቀ ጵጵስና ሹመት 19 አመት ኖረ። ለእግዚአብሔርም ምስጋና ይሆን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ይኖር ለዘላለሙ አሜን። በዚህችም ቀን የቆሮንቶስ ሀገር ኤጲስቆጶስ ዲዮናሲዮስ በአላውያን ነገሥታት በዲዮቅልጣኖስ እና በመክስሚያኖስ ዘመን በሰማዕትነት አረፈ። ይህንንም ቅዱስ በያዙት ጊዜ ብዙ ስቃይን አሰቃዩት። ማሰቃዩትንም በሰለቸ ጊዜ ራሱን በሰይፍ አስቆረጡት። የሰማዕትነት አክሊልንም ተቀበረ። በረከቱም ከእኛ ጋር ትኑር ለዘላለሙ አምን። በዚችም ቀን የቅዱሳን ኢላሪዮስ፣ ጠንቅያቅ፣ ቴዎዶስዮስ፣ ተውለዎስ ዮሳብና ገላ ዮሳብና ገላ የሰማይት እስክንድሪያ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። ጥቅምት 23 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባ ዮሴፍ ጻድቅ ሊቀ ጳጳሳት፣ ቅዱስ ዲዮናሲዮስ ሰማይት፣ ቅዱስ ኢላሪዮስ፣ ቅድስት እለእስክንድርያ ሰማይት ወራይ በዓላት ልበ አምላክ ቅዱስ ዳዊት፣ ቅዱስ ጊዮርጊስ ሊቀ ሰማይት ነብየ ጽርቅ ቅዱስ ሰለሞን ንጉሥ እስራኤል አባ ጢሞንቶስ ገዳማዊ ቅዱስ ዳንኤል ነቢ አባ ሳሙኤል አባ ስምዖን አባ ገብርኤል ኤጲስቆጶስ እንደ እግዚአብሔር መጋቢ የማይነቀፍ ልሆን ይገባልና። የማይኮራ፣ የማይ ኮራ የማይ ቆጣ የማይ የማይ ጨቃጨቅ ነውረኛ ረብ የማይወድ ነገር ግን እንግዳ ተቀባይ በጎ የሆነውን ነገር የምወድ

እናንተም ቅዱሳን ነቢያት፣ የወንጌል ሰዋኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ቶጋን መላእክት ፍጹማን ደናግል እንዲሁም ደጋጎች ሆይ ደጋጎች ፍጹማን መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበስብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅተው ብራና ደምጠው የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦ ልቦና ያዳመጠ በደለኛ ሁሉ የሚታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን።